ልትሙሽር ጥቂት ጊዜያቶች ብቻ ነበር የቀራት። ከህልፈቷ ከደቂቃዎች በፊት ቪዲዮ ሰርታም በቲክቶክ ገጿ ላይ አጋርታለች። በቪዲዮው ላይ የነበራት ፈገግታ ከደቂቃዎች በኋላ ሕይወቷን ሊያሳጣት የሚያስችል አንዳች ምክንያት ይኖራታል ተብሎ የሚያስገምትም አልነበረም። ነገር ግን ቪዲዮን ከለጠፈች ከሰዓታት በኋላ ህልፈቷ ተሰምቷል። ባሌ ተወልዶ አሰላ ላይ ያደገውና ደርቤ ላላና ቢሊሌ በተሰኙ ሙዚቃዎች በህዝብ ዘንድ ተወዳጅነትን ያተረፈው ታዋቂ ወጣት የኦሮምኛ ሙዚቀኛ አንዱ አለም ጎሳ የፍቅር አጋሩ የሆነችውና በቅርቡ ልትሞሸር እንደነበር የተነገረላት ወጣቷ ቀነኒ አዱኛ በድንገት ህይወቷ ማለፉ ሲሰማ ብዙሃኑ ማስደንገቱን እሙን ሆኗል። ከፎቅ ላይ ወድቃ ህይወቷ እንዳለፈ የተነገረው ቀነኒ በምን ምክንያትና እንዴት ከፎቅ ላይ ወድቃ ልትሞት ቻለች የሚለው ጉዳይም የብዙሃኑን ኢትዮጵያውያን ትኩረት የሳበ ሆኖ አግኝተነዋል። ይህንኑ ወጣቷ ቀነኒ በቅርቡ ተሞሽራ ከምታፈቅረውና ከምትወደው ታዋቂው ድምፃዊ አንዱ አለም ጎሳ ጋር በትዳር ልትተሳሰር ቀኗን እየጠበቀች እንደነበር መነገሩ ደግሞ የበርካቶችን ልብ የሰበረ እውነታ ሆኗል። ብዙዎች እንደሚያውቋት በቲክቶክ ላይ በምታጋራቸው ቪዲዮዎቿ በሳቅና በደስታ ታጅባ ህይወት የሞላላት መስላ በደስተኝነት ውስጥ እንደነበርም የቅርብ ጊዜ ትውስታ ሆኖ አልፏል። ዛሬ ላይ በነይበ ህይወት የለችም። ትላንትና እየሳቀችና እየተጫወተች ቲክቶክ ላይ ያጋራችው ቪዲዮ ብቻ የመጨረሻ ሆኖ እዛው ማህበራዊ ድህረ ገጹ ላይ ቀርቷል። በአሁኑ ሰዓት ባለቤቷ አንዱአለም ጎሳ በህግ ቁጥጥር ስር ሆኖ ምርመራ እየተደረገበት እንደሆነም ፖሊስ እያሳወቀ ሲሆን ከምርመራው በኋላ ያለውን ነባራዊ እውነታም በዝርዝር ለህዝቡ ይፋ እንደሚያደርግ ተናግሯል። ከዛ ባለፈም በአስክሬኗ ላይ እየተደረገ ያለው ምርመራም ከጥቁር አንበሳ ሆስፒታል ተጠናክሮ እንደሚወጣም ፖሊስ በመግለጫው ላይ ጠቁሟል። ዛሬ እሷ በህይወት ባትኖርም የአሟሟቷና የእልፈቷ ጉዳይ ግን በርካቶች ጥያቄ እንዲያነሱበት ያደረገ ስለመሆኑም የሚያካክድ አይደለም። አዎ ይህንን ውሳኔ ስለምን ወሰነች? በምንስ ምክንያት ከፎቅ ላይ ራሷን ከስክሳ ልታጠፋ ቻለች? የሚለው ጉዳይ በእርግጥም ምላሽ የሚፈልግ ሆኗል። በአንዱአለም ጎሳና በእሷ መካከል ስላለው ነገር የሚናገሩ ሰዎች ሁለቱ ግለሰቦች እጅጉን የሚዋደዱ በፍቅርም በርካታ ዓመታትን በአብሮነት ያሳለፉ ስለመሆናቸው ይናገራሉ። ምንም አይነት ክፍተት ቢፈጠርና የተለመደው አይነት በሰዎች መካከል የሚፈጠር ግጭት ቢኖር እንኳን ራስን እስከ ማጥፋት የሚያደርስ ውሳኔን የሚያስወስን እውነታ ይኖራል ብለው እንደማይገምቱም የቅርብ ወዳጆቻቸው ተናግረዋል። አንዱአለም ጎሳና በእሷ መካከል ስላለው ነገር የሚናገሩ ሰዎች ሁለቱ ግለሰቦች እጅጉን የሚዋደዱ በፍቅርም በርካታ ዓመታትን በአብሮነት ያሳለፉ ስለመሆናቸው ይናገራሉ ምንም አይነት ክፍተት ቢፈጠርና የተለመደው አይነት በሰዎች መካከል የሚፈጠር ግጭት ቢኖር እንኳን ራስን እስከ ማጥፋት የሚያደርስ ውሳኔን የሚያስወስን እውነታ ይኖራል ብለው እንደማይገምቱም የቅርብ ወዳጆቻቸው ተናግረዋል። ታዲያ እውነታው ይህ ከሆነ ስለምን ከፎቅ ላይ ራሷን ከስከሳ ገደለች የሚለው ጉዳይ አሁንም ምላሽ ይሻልና በጉዳዩ ላይ ያሉ ጥቂት መረጃዎችን እንጨምር። አዎ በአንዱ ዓለምና በቀነኒ መካከል ስላለው አሁናዊ ሁኔታ በእርግጥም በርካቶች በሚናገሩት ልክ ላይሆን እንደሚችል መገመት አያዳግትም። ሰዎች በትዳር ሲኖሩም ሆነ በፍቅረኝነት ህይወታቸው ውስጥ አንዳንድ ጊዜ የሚያጋጥሙ ግጭቶች በዚህ መልኩ እንዲጠናቀቁ የሚያደርጉ በርከት ያሉ እውነታዎች ሊኖሩ እንደሚችሉም መገመት አያዳግትም። ነገር ግን በሚፋቀሩ ሰዎች መካከል የሚፈጠሩ የትኛውም ግጭቶች ከራስ ማንነትና ከመዋደድ አይበልጡምና ነገሮችን በትዕግሥትና በሰከነ መልኩ ማሳለፍ በእርግጥም ተገቢ ነው። ታዲያ እንደዚህ አይነት እውነቶች ባሉበት ነባራዊ ዓለማችን ላይ እንዴት ትንሽ ግጭቶችን ለጸብ ምክንያት አድርገን ራስን እስከ ማጥፋት የደረሰ ውሳኔ ለመወሰን እንደርሳለን የሚለው ጉዳይም መለስ ብለን ልንፈትሸው ወይም ደግሞ ልንመለከተው የሚገባ እውነታ ነው። በእርግጥም ቀነኒና አንዱ አለም በመካከላቸው ግጭት ተፈጥሮ አሊያም አለመግባባት ኖሮ ቢሆን ኖሮ ጉዳያቸውን ወይም ችግራቸውን በመነጋገርና ሀሳብን በማንሸራሸር ከመፍታት አሊያም ደግሞ በመራራቅና በመለያ አስተያየት ውስጥ ሆኖ ከመወሰን ባለፈ እዚህን ያል ህይወትን እስከ ማጥፋት የደረሰ ውሳኔን በራሷ ላይ እንድትወስን ሊያደርጋት የሚችል አንዳች ሚስጥር ከወደ ኋላ ስለመኖሩ በርካቶች ተናግሯል። አዎ በእርግጥም በዚህ ልክ ራሷን ለማጥፋት የሚያደርስ ውሳኔ በራሷ ላይ እንድትወስን ያደረጋት ከበድ ያለ ችግር ከሌለ በቀር ይህንን በራሷ ላይ ፈጽማለች ብሎ መገመትም ሆነ ማመን እጅጉን ያዳግታል የሚሉም ጥቂቶች አይደሉም። ማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን ያለውን አስተያየት አልሰጠም። ቢባልም ቢቢሲ የቀነኒ ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት የተለያዩ ጥረቶችን አድርጓል። ይህን ወደ ኋላ እንነግራቸዋለን። የአርቲስት አንዱ አለም ማኔጀር ሌሊሳ ኤንድሬስ የአስክሬን ምርመራው በሜሊክ ሆስፒታል እንደሚደረግ፣ የሟቸ ቀበድ ስነስርዓት ረቡዕ እንደሚከናወን ግን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋን እና ነጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱአለምና ቤተሰቡ ቹ ወድ ቃንዱ አገኘዋ አስታውቋል። ይህ ደግሞ ነገሩን አሳዛኝ የሚያደርገውም ልብ ሰባሪ ክስተት የሚያደርገው ራሷን ከአምስተኛ ፎቅ ላይ መሮሯ ነው። ሌሊት አስራአንድ ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደተገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ የሞተችው ሁኔታውን ለማጣራት ምርመራ ተጀምሯል ብለዋል። ማኔጀሩ አክሎም መኖሪያ ቤቷ አዲስ አበባ ረብሳ ሰንሻይን ተብሎ የሚታወቅ አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ አመት በላይ መኖራቸውን ተናግሯል። ከክስተቱ በኋላ አስክሬኗ በአቅራቢያው ወደሚገኘው ውያኔት ወደተባለ ሆስፒታል መወሰዱ ተገልጿል። እስከ ምሽት ድረስ ከቆየ በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ምኒልክ ሆስፒታል ወስዷል። ቀጥሎ ሱሉልታ ወደሚገኘው ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባ ይፈጸማል። አስክሬኑ ከሱሉልታ ቤተሰብን ተሰናብቶ ወደ አዲስ አበባ እንደሚመለስ መረጃዎች ያሳያሉ። ሌሊሳ እንደሚለው አርቲስት አንዱ አለም በአሁኑ ወቅት ለምርመራ እዛው ፖሊስ ጣቢያ ውስጥ ነው ያለው። አንዱ አለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጭ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱ አለም ነው ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው እንጂ በግድያው ላይ እጁ ስላለበት ነው ሲል ተከላክሏል። ማኔጀሩ በማህበራዊ ሚዲያ የሚሰራ ሲሰራጩት የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በግ ትግስት እንዲጠባበቁ ጠይቀዋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ግን ማኔጀሩ ለቢቢሲ ተናግሯል። ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዱ አለም ቤተሰቦች ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረግኩ ነው ይላል። ፖሊስ መግለጫ አውጥቷል። ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድ ቃለ ሕክምና እርዳታ ወደ ያኔት ሆስፒታል ወሰደች ባለችበት ወቅት ህይወቱ አልፏል ብሏል። በሟች ወጣት ቀነኒ የአዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው መዋጭ ቀንን ያዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ ከለሊቱ 10 ሰዓት አካባቢ ከቤቷ የማፍሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀው ሁኔታ ወድቃ ሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደችበት ባለበት ወቅት ህይወቷ እንዳለፈ ፖሊስ ገልጿል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀር ቦታው ድረስ በመሄድ ተገቢውን ቴክኒክ እና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ቀነኒ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱአለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን ገልጿል። በቀጣይ የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ ያስታወቀ ሲሆን በተለያዩ ማህበራዊ ገጾች ላይ ከፖሊስ ወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ናቸው።